እንግዲያውስ ተፈላጊ ኖት። በአውሮፓ ትልልቅ ክለቦች አሁን አጥቂ ስም ስጠራልሽ እገሌ ለገሌ ትያለሽ። አረ እውነት? እሺ ቀላል ነው። በገበያው ላይ ብዙዎች ትኩረት ያሳረፉባቸው አጥቂዎች አሉ። ቤንጃሚን ሼሽኮ፣ ጋዮ ኮሬሽ፣ አሌክሳንደር አይዛክ፣ ቪክቶር ኦስሜን፣ ሁጎ ኢኪቲኬ። እነዚህ አጥቂዎች ማን ለማን ሊገባል እሱን ካጣስ እያለ ነው የምንሄደው። አጥቂ ፍለጋ ላይ ያሉ ክለቦች አሉ አይደል? ማንቸስተር ዩናይትድ አጥቂ ፍለጋ ላይ ነው። አርሰናል አጥቂ በጣም ፍለጋ ላይ ነው። ሊቨርፑል አጥቂ ሳላስፈርም ፕሪሲዝኑ ባይጀምር የውድድር አመቱ ባይጀምር እያለ ነው ያለው። ዘጠኝ ቁጥር ቦታ ላይ የሚጫወት ተጫዋጭ ይፈልጋል። እንደዚሁም ዩቬንቱስ እዛ ላይ ፍላጎት አለው። ሌሎቹም ክለቦች ፍላጎት አላቸው። ቼልሲ ኒኮላስ ጃክሰንን ይዤ እንዴት እያለ ነው ሊያም ዴላፕን ያስፈረመን ቢሆን ስለዚህ እነዚህ ሁሉ ዘጠኝ ቁጥር ቦታ ላይ ሊጫወቱ የሚችሉ በእነዚህ ዘጠኝ ቁጥር ቦታዎች ላይ ውጤታማነታቸው የታየ ተጫዋቾች ናቸው። ልክ ማንቸስተር ሲቲ ኤርሊንግ ሃላንድ እንዳለው ሁሉ አርሰናልም አንድ አሪፍ ጎል አግቢ እንዲኖሩ ይፈልጋል። ዩናይትድ፣ ሊቨርፑል፣ ቼልሲ ይፈልጋሉ። ሁሉ ቤንጃሚን ሼሽኮ ዕድሜ 22 ክለብ አርቤ ሼሽኮ አሁን፣ ይሄ የእኔ ሀሳብ አይደለም። የእኔን ሀሳብ ቅድም ምዬ ሁሉ ተናግሬያለሁ። ይሄ ሀሳብ አሁን በባለሙያዎቹ የተጻፈ ነው። እድሜ ሀያ ሁለት ክለብ አርቢ ላይፕዚግ ነው። ሼሽኮ አይዲያሊ ፊት የሚያደርገው ላርሰናል ነው አሉ። እነሱ እኔን እኔን አልኩ። እኔ ምን አልኩ? ምንም እኮ አላልኩ። ሲቲ ሲቲ ስልቆይቼ ብለን አይ ማ ከዚህ በፊት የተነጋገርንበት ይመስለኛል። ፍላጎታቸውም በአርሰናል በኩል ያዘነበለ የሚመስለው ወደ ቤንጃሚን ሼሽኮ ነው። እስፔሻሊ አርቴታ ይህ ፍላጎት እንዳለው ሲገለጽ ነበር። አዎ፣ ግን አሁን እግዚአብሔር እንመልሽ አሁን ይሄንን ነገር እኔ አላየሁትም ነበረ። ግን አሁን እነሱ ምን ብለው ጽፎታል መሰለሽ ሼሽኮ ሲምስ አን አይዲያል ፊት ፎር አርሰናል ን ዘ ክለብ ሀቭ ሀድ ዘ ትዌንቲ ይር ኦልድ ኦን ዜር ራዳር ፎር ሶም ታይም፣ ቅድም የተናገርከው ማለት ነው። በቃ እንደዛ ነው አርሰናል እያረገ ያለ ነው። በሱ በንትን በሱ ራዳር ውስጥ ነው፣ በአርሰናል ቁጥጥር ውስጥ ነው እንደምትለው ያለው ነገሩ አይነት ነገር ነው። እና በአርሰናልና በአርቤ ላይፕሴሽ መካከል የተደረገው ድርድር፣ አርቤ ላይፕሴሽ የሚጠራው ዋጋ እንደዚሁም ቤንጃሚን ሼሽኮ የሚፈልጋቸው ፐርሰናል ነገሮች ይታወቃሉ፣ ወይም ደግሞ በዚህ ክትትል ውስጥ ነው ያለው። ፓወርፉል ነው የሹቲንግ አኪሬሲው አሁን ላርሰናል ለምንድን ነው የሚስማማው? ሲባል ፓወርፉል ነው። በነገራችን ላይ ከዚህ በፊት የተናገርነውን ነውን ለማስታወስ ያህል እንኳን የእግር ኳስ መጫወቻ ኳሷን ይቅርና የቅርጫት ኳስ መጫወቻ ኳስን ሲመታ በጣም አክርሮ ነው። በሰዓት ስንት፣ በሰዓት በምን ያህል ፍጥነት ነው የቅርጫት ኳስን መጥቶ ነው የምልሽ የቅርጫት ኳስ ከእግር ኳስ ይልቅ ከባድ፣ ያንን ከበድ የሚለውንም እንኳን ሲመታ አኪሬሲ በጣም የሚገርም ነው። አክርሮ ሲመታ ደግሞ በጣም በጣም በጣም ስትሮንግ ሹት አለው። ቤንጃሚን ሼሽኮ አይተነዋል፣ ደግሞ አይቼው አውቃለሁ በብሔራዊ ቡድንም በክለብም ደረጃ ስ ምንድን ነው ኢምፕሬሽን በጣም የሚገርም ምት ነው የሚመታው ከርቀትም ደግሞ እንደዛ አክርሮ መጥቶ ጎል ያስቆጠረበት ነው ማጋጣሚ አይቻለ እና እንደም የአርሰናል ደጋፊዎች በዚህኛው የዝውውር መስኮት ሳይሆን ከዚህ በፊትም ስሙ ከአርሰናል ጋር ይነሳ ነበር አንድ ሁለት የዝውውር መስኮት እኮ አልፏል እና ያኔ ፍላጎታቸውን በተመለከተ ቤንጃሚን ሼሽኮ አርሰናል እንዲፈርም ለምን እንደሚፈልጉ ሲናገሩ ከምሰማቸው ነጥቦች መካከል አንደኛው እይታው በጣም አሪፍ ነው። የሆነ ቦታ ላይ ሆኖ የሚመታው ወደ ጎል የሚሞክረው ኳስ እና ከዛ ደግሞ ያንን ኳስ የሚጠቀምበት ኢነርጂ በጣም በቃ በጣም የሚገርም ነው እና እንደዛ አይነት ተጫዋች ያስፈልገናል። በቡድናችን ውስጥ ከርቀት ጎል የሚያስቆጥር ብቻ ሳይሆን ሁለተኛ ጎሉንም ደግሞ የሚያስቆጥርበት መንገድ የተለየ ነው። ሶስተኛ ኢነርጂው አክርሮ የሚመታበት መንገድም በጣም በጣም አሪፍ ነው እና እንደዛ አይነት ተጫዋቾች ደግሞ በብዛት የሉም አርሰናል ቤት ውስጥ። ከርቀት ጎል የሚያስቆጥሩና በደንብ በቃ አቅማቸውን ኢነርጂያቸውን የሚጠቀሙ ተጫዋቾች የሉም። ስለዚህ እሱ ወደ አርሰናል ቢመጣ ይህንን ክፍተት በመሙላት ረገድ በጣም ትልቅ አስተዋጽኦ ይኖረዋል ብለው ሲናገሩ እና በወቅቱም ደግሞ በነበሩት የአውሮፓ ጨዋታዎችም ላይ የክለብም ጨዋታዎችም ላይ ስፔሻሊ የብሔራዊ ቡድን ጨዋታ ላይ ሼሽኮ እንደዚህ አይነት ጎል አስቆጥሮ የአርሰናል ደጋፊዎች በጣም በቃ ስሜታቸውን ሲገልጹ የነበረበትን አጋጣሚ እንግዲህ አንደኛው አሁን የነገርኩሽ ነገር ነው። አሪፍ ነጥቦችን ያነሳሽው። ከዛ ጎን ለጎን ፓወርፉል ነው ሹቱ። አኪውሬትም ነው ደግሞ እና በየ90 ደቂቃው አራት በጣም የሚገራርሙ ሹቶችን የማድረግ አቅም ያለው ተጫዋች ነው። ይሄ ቀላል የሚባል አይደለም። እውነት ለመናገር እድሜያቸው ከ23 ዓመት በታች ከሆኑ የፊት መስመር ተጫዋቾች ሁሉ የተሻለ አቅም ያለው የሚባለው ይሄ ቤንጃሚን ሼሽኮ የተባለው ተጫዋች ነው። ሊንካፕ ፕሌይ ላይ ወይም በቅንጅት መጫወት ላይ ጥሩ አቅም አለው፣ ግን የተወሰኑ ማስተካከል የሚፈልጉ ነገሮች አሉት። እንደ ፊኒሽድ ፕሮዳክት አትውሰዱት፣ ግን ደግሞ በጣም ማደግ የሚችል እና በአርሰናል ውስጥ ትልቅ ፕሬዘንስ ከሚኖራቸው ተጫዋቾች መካከል አንዱ ይሆናል። ከአርቴታ ጋር የሚስማማ ባህሪያት አሉት ነው የሚል ባለው ስለዚህ ቤንጃሚን ሼሽኮን ማን የት ሊሄድ ይችላል በሚለው አጥቂዎችን ቦታ ቦታ የማስያዝ የባለሙያዎቹ ድልድል ላርሰናል ነው የሰጡት። ይህንን ማንሳት እንችላለን። ሁለተኛው ሁጎ ኢኪቲኬ ነው። እድሜ 23 የሚጫወትበት ክለብ አይንትራንክ ፍራንክፈርት ነው። ለቼልሲ ነው የሰጡት። አሪፍ ነው። ቼልሲም ግልጽ ነው። በተለይ አጥቂ ቦታ ላይ እንዳልከው ቅድም ሊያም ዴላፕን አስፈርመዋል። ግን ደግሞ የሁጎ ኢኪቲኬ ብቃትና እንደዚሁም ደግሞ ትልልቅ የአውሮፓ ክለቦች የሚፈልጉት ተጫዋች የሆነው ካለ ምክንያት አይደለም። አርሰናልም ይፈልገዋል ሲባል ነበር። ማንቸስተር ዩናይትድም ይህንን ተጫዋች ለማስፈረም ፍላጎት አለው ሲባል ነበረ። ብዙ ክለቦች ይህንን ተጫዋች ማስፈረም ይፈልጋሉ። ቸልሲ ብዙ ተጫዋቾች አሉት። ተጫዋቾቹ ወጣት ናቸው፣ ግን ደግሞ መጠናከር የሚገባው ቦታ ደግሞ አለ። አንድም ግብ ጠባቂ ነው፣ ሁለትም ደግሞ በፊት መስመር ላይ ያሉት ክፍተቶች በደንብ መታየት እንዳለባቸው ከዚህ በፊት ተናግረናል እና የሁጎ ኢኪቲኬን ፊርማ የሚያገኝ ከሆነ ወይም ደግሞ በቃ ለቸልሲ በጣም አሪፍ የሚባል የአጥቂ መስመር ተጫዋች ያስፈልጋል ከተባለ ሁጎ ኢኪቲኬም ጥሩ ምርጫ ነው ብዬ ነው ነው የማስበው አሪፍ ነው። አትስማማ እኔ ግራ ስለሚገባኝ ነው። በተወሰነ ደረጃ የቼልሲ ጉዳይ እንግዲህ ሊያም ዴላፕን ከኢፕስዊች ታውን በ30 ሚሊየን ፓውንድ አስፈርሟል። 60 ሚሊዮን ፓውንድ ደግሞ የብራይተንን ሆቫል ቢየኑን አጥቂ ጃው ፔድሮን አስፈርሟል። ኒኮላስ ጃክሰን እጁ ላይ አለ። እንደገና ነው አሁን የሚፈልገው ምናልባት ኢኪቲኬን በእጁ የሚያስገባ ከሆነ ኒኮላስ ጃክሰን ያን የዓለም ዋንጫው ላይ ስህተት አልሰራም። በቀይ ካርድ ወጥቶ የዛን ሰዓት ላይ እሱን የሚፈልጉ ክለቦች ምናምን ምናምን ተፈጠሩ፣ ቼልሲ ኦፈሮቻቸውን ለመስማት ሲያስብ ነበረ። ስለዚህ ሁጎ ኢኪቲኬ የሚገባ ከሆነ ኒኮላስ ጃክሰንን ሊቀንሰው ይችላል። ይህ ልጅ ከፓሪስ ሳንጀርማ ነው ወደ አይንትራንክ ፍራንክፈርት ሄደው ከአይንትራንክ ፍራንክፈርት ጋር አብሮ መጫወት ከጀመረበት ጊዜ ጀምሮ በጣም በጣም በጣም የሚገርም እድገት የሚገርም መሻሻል ከሚያሳዩ ተጫዋቾች መካከል አንደኛው ነው። ሀያ ሁለት ጎሎች አሉት በአርባ ስምንት ጨዋታ ባለፈው ዓመት ይሄ ቀላል ቁጥር አይደለም፣ ቀላል ቁጥር አይደለም። ስለዚህ በነገራችን ላይ ያው ትልልቆቹ ቡድኖች ግር ብለው ከፈለጉሽ ነገር አለ ማለት ነው፣ የሚያስፈልግ ነገር አለሽ ማለት ነው። እና ከፒኤስጂ ወጥቶ ወደ አይንትራንክ ፍራንክፈርት ከተቀየረ በኋላ ኢምፕሩቭመንቱ በጣም በጣም በጣም የሚገርም እና በብዙዎቹ የእግር ኳስ ተንታኝ ባለሙያዎች የበለጠ የበለጠ ማደግ የሚችል እና ነገው የሱ ነው የሚባል ነው ከዛ በዛ ላይ ደግሞ በጣም ቁመቱ ረጅም ነው ስለዚህ ሁጎ ኢኪቲኬ ቼልሲ ሊወስደው ይችላል ነው በዚህ ልጅ ቼልሲን መቀላቀል ቼልሲ በጣም ያተርፋል ነው ዛሬ ጠዋት ላይ አንድ ሪፖርት ሳየ ነበረው ቪክቶር ኦስመሄን ለምንድን ነው ይህን ያህል ተፈላጊ ያልሆነው ባለፈው ስለ አነሳ ነው ነው እንጂ እና ቪክቶሮስ መሄንን ደግሞ 26 ዓመቱ ነው። የጋላታ ሰራይ ተጫዋች ሆኖ ነው 2425 የውድድር ዓመትን ያሳለፈው። በውሰት ተሰጥቶ ነው ለጋላታ ሰራይ፣ በንብረትነት የናፖሊ ነው። ስለዚህ ይህንን ቪክቶሮስ መሄንን ዩቬንቱስ በውሰት ሊወስደው ይችላል። ቪክቶሮስ መሄን ላይ ምን ልናወራ እንችላለን? ጀግና ነው። እውነት ለመናገር አግሬሲቭ ነው። ማንቸስተር ዩናይትድ በጣም ከሚፈልጋቸውና የቀድሞ የማንቸስተር ዩናይትድ ተጫዋቾች በሙሉ ከጋዮ ኮሬሽም ከሌሎቹም በሙሉ ቪክቶር ኦስሜን ማን ዩናይትድን ቢቀላቀል የበለጠ የምንጠቀመው በሱ ነው አሉ። ግን ግግም ያለ ሰው ማለት ደግሞ ቪክቶር ኦስሜን በምንም ታምር እሱ ሰባራ ሳንቲም መቀነስ አይፈልግም ከደሞዙ ላይ። ናፖሊም ደግሞ ከቪክቶር ኦስሜን ጋራ አይፈልግም፣ የሆነ እልህም የተያዘው ነገር እንዳለ ይታወቃል። እንደውም በጥር ነበረ፣ ለምንድን ነው በውሰት እንኳን ክለቦች ይህንን ተጫዋች የማይወስዱት ይህንን ያክል የአጥቂ ፍላጎት እያላቸው ክፍተት እያላቸው እያየን ለምንድ ነው ስሜንን የማይወስዱት በዙ በውሰት እንኳን ብለን ሀሳብ ስንሰጥ ነበረ። ግን እንዳልከው ደሞዙን እሱ በምንም አይነት መንገድ የሆነ መነካካት አይፈልግም። ናፖሊም ደግሞ እንትን አይለም፣ ቢገላገለው ይፈልጋል። ነገራችን ላይ አብሮ መቀጠል አይፈልጉም። ውሰት አንዳንዴ ፉል ሳለሪውን ስለማይከፍሉ ልጅ ደሞዙን የተወሰነ እዳ ይቀጥላል ከአንቺ ጋር ማለት ነው። የዚህን የእዳ መቀጠል ስለማይፈልጉት እነሱ የሚወስድላቸው ይፈልጋሉ። በዚህ ኦስሜሄንን የማግኘት ጥረት ውስጥ የማይሳካለት ከሆነ ጆናታን ዴቪድን ከሊል ዩቬንቱስ ሊወስድ ይችላል ሲባል ነበር እና ይሄ ደግሞ ዛሬ ማለዳ ለ ወደ 12 ሰዓት ከምናምን ላይ አልቋል። ዩቬንቱስን ተቀላቅሏል ጆናታን ዴቪድ። ይህንንም አብሮ መንገር ስለሚገባ ነው። አሌክሳንድር አይዛክ የኒውካስል ተጫዋች ዕድሜ 25 በፕሪሚየር ሊጉ ጀግንነታቸውን በ2024 25 የውድድር ዓመት ካሳዩ ተጫዋቾች መካከል አንደኛው ነው። አስፈሪ ነው። ነት ለመናገር አስፈሪ ነው። አሌክሳንድር አይዛክ የፕሪሚየር ሊግ ኤክስፒሪየንስ አለው። ይሄንን አሌክሳንድር አይዛክን ኒውካስል ዘንድሮ የሚለቀው ከሆነ ልጁ የሚቀላቀለው ሊቨርፑል ነው ተብሏል። ምንም የምታወጭለት ነገር የለም። 116 ሚሊዮን ፓውንድ ለፍሎሬን ቨርስ ዝውውር ከፍሎ ራሱን ያጠናከረው ሊቨርፑል ፍሎሬን ቨርትስም እያለ ማህመድ ሳላም እያለ ሉዊዝ ዲያዝንም አለቅም እያለ አሌክሳንድር አይዛክን ሲጨምር ማሰብ ነው እንግዲህ በጣም ከባድ ነው፣ በጣም ከባድ ነው እና በ2024 25 የውድድር ዓመት የነበሩትን አንዳንድ የቁጥር መረጃዎች እንኳን እንመልከት ብንል አሌክሳንድር አይዛክ በቃ በእያንዳንዱ መለኪያ ላይ ቶፕ ውስጥ ከሚገቡ ተጫዋቾች መካከል ነው። የፊት መስመር ተጫዋቾች ከሚለኩባቸው ማለት ነው በተቃራኒ ቡድን የግብ ክልል ውስጥ ብዙ ኳሶችን በመንካት ስቲ ለምሳሌ አራት ነጥብ ዘጠኝ ሰባት ወይም አምስት ኳሶችን ይነካል በዘጠና ደቂቃ ውስጥ ይሄ ቶፕ ፎር ውስጥ የሚገባ ነው። እንደገና ደግሞ በሹት ሶን ታርጌት አርባ ስድስት ኢላማቸውን የጠበቁ ሙከራዎችን ምናምን ያደረገ ተጫዋች ነው። እዛ ውስጥ አሁንም በጣም ትልቅ ቁጥር ውስጥ የገባ ነው። በየዘጠና ደቂቃው ዜሮ ነጥብ ስምንት አራት ጎል ኮንትሪቢዩሽን አለ፣ ወይ ያገባል ወይ ለጎል የሚሆን ኳስ ይሰጣል። ይሄ ቀላል የሚባል ቁጥር አይደለ በላይ ነው። አሁን በኮኮብ ጎባ ግቢነት ብትወስጂ ከማምር ሳላ ቀጥሎ ያለ እንደ ይህንን ልጅ አሁን በፕሪሚየር ሊግ ኤክስፒሪያንሱ በምኑ በምኑ በምኑ በምኑ በምኑ በ ቀውሎ ልልታደርጊ ምልች አይደለ አንዳንዴ ውስጤ ምን ይላል፣ የኔ እንደው ሊቨርፑልን በተቀላቀለ ና ጎዳቸውን ባየን ምንድን ነው የሚሆነው ሊቨርፑል እንዴት ያለ ቡድን ነው የሚሆነው ብዬ የምሬን እንደምመኝ ነው ነገር የሆኑ ሰዎች ከተወሰነ ጊዜ በፊት ሜሲና ሮናልዶ አንድ ላይ ቢጫወቱ ብለው ይመኙ ነበር። እንደ ጉዱን ባየን። ሰሞኑንም የፊፋው ፕሬዚዳንት ሲናገሩ ነበር። አይሾ ስፒድ ከክርስቲያኖ ሮናልዶ እና ከሜሲ ማንን ትወዳለህ ተብለው ሲጠየቁ ለማን የማንፋነ ምናምን ብለው ሲጠየቁ ሁለቱንም፣ በቃ ሁለቱም እግር ኳስ ውስጥ በመኖራቸው ነው። እንደውም አንዳንዴ በቃ የሆነ ፕሮጀክት ኖሮ ሁለቱን አንድ ቡድን ውስጥ ብናይ ብዬ የምመኝ ሰው ምናምን ነው ያው እሱ ሲያሽሟጥጥ ነበረ እስቲ የፊፋ ፕሬዚዳንት የወንበር ላይ ተቀመጠና ለተወሰኑ ደቂቃዎች የፊፋ ፕሬዚዳንትነትን ፊል አድርገው ምናምን አሉት። ሰው ኮቱን ለበሰ ዊሊ አለ፣ በቃ ገባኝ አለ። ወዲ አደለ ያው ገብቶታል፣ ዘቦ ገባኝማ፣ እንትን ነው በቅስፈት ማለት ነው። ከዛ ስምንት ቤት ጥሩ ነው። የእኔ የፊፋ ፕሬዚዳንት ነኝ አሁን በቃ ምናምን አለና ክርስቲያኖ ሮናልዶ ያለም ዋንጫ ነው ያሸንፋል አላት እንዴ ነው በጣም ትልቅ ትኩረት ስቦ የነበረ ስላቅ እኮ ነው። ፊፋ ይወስዳል ማለት እኮ ነው። ሌላው ሜሲ የበላው በእናንተ ተደግፎ ነው። እኔ የክርስቲያኖ ሮናልዶ ፋን ስለሆንኩኝና በፊፋ ፕሬዚዳንት እነሱን መቆየት ከሆነ ክርስቲያኖ ሮናልዶ የዓለም ዋንጫ ይኖረዋል ምናምን አይነት ነገር ተናግሮ የሚዲያ ትኩረት ስቦ ነበረ። አይሾስፒድ የሚባለው ጎረምሳ እሱ ነው እንደዛ እና እንደነዚህ ያሉ ቁጥሮች አሉት። እና በሆነ የምትይው ነገር የለም። ሊቨርፑል ገብቶ መጨረሻውን ባየሁት የምለው ነገር አለኝ። እንግዲህ ሊቨርፑል ይህንን ተጫዋች ማስፈረም የሚፈልግ ከሆነ እስከ 150 ሚሊዮን ፓውንድ አካባቢ ሊከፍል ይጠየቃል ነው ማንቸስተር ዩናይትድ የደረሰው ቪክቶር ጋይኮራሽ ነው። በባለሙያዎቹ ቪክቶር ጋይኮራሽ 27 ዓመቱ ነው። ስፖርቲንግ ሊዝበን ነው የሚጫወተው። ከሩበን አሞሪም ጋር ያለው ትውውቅ ይታወቃል። እኔ ሌላ በዚህ በእግር ኳስ ዓለም ውስጥ ማየት ከምፈልጋቸው ነገሮች አንዱ ቪክቶር ጋይኮራሽ በትልቅ ሊግ ላይ እንዲጫወት። ቁጥሩ አስደነግጣችሁም ግን በመቶ ለጨዋታ ዘጠና ምናምን ጎል የሚያገባ ነው እና ለምንድነው ነው ሀያ ሰባት ዓመት ሆኖ ትልቅ ሊግ ላይ ትልልቅ ክለቦች ላይ ያልተጫወተው? ቁጥሩ እንደሚነግረን ለምን አልሄደም ወደ ትልልቅ ሊጎች ወደ ትልልቅ ውድድሮች ላይ የሚያስብልቁ ጥያቄ ሁሉ ተነስቶበታል። እና ይህንን ያህል አሁን ዘንድሮም ከተጫወተው ጨዋታ ይልቅ ያገባው ጎል ይበልጣል። የጎል ኮንትሪቢሽኑ ሂውጅ ነው። በጣም ጎል ፕላስ አሲስቱ በጣም ብዙ ነው እና ይሄንን ልጅ ሩበን አሞሪም በደንብ መጠቀም ያውቅበታል ስለሚባል ይመስለኛል ማንቸስተር ዩናይትድ ቤት እንዲገባ ነው ባለሙያዎቹ የደለደሉት። ልጁ በጣም ትልቅ ስኬት አለው፣ ግን ይህንን ስኬቱን በፖርቹጋል ሊግ ላይ ስለሆነ ለማመን ነው የተቸገሩት ለዛ ነው። ትልቅ ሊግ ላይ እስኪ እንየው እና የቪክቶር ጋዮ ኮሬሽን ጉዳይ በተመለከተ ይሄ ስሜት ይሰማናል ነው ሶስት አራት ሁለት አንድ የሚባለው እሳቸው ወይም ሩበን አሞሪም በጭራሽ አልቀይረውም የሚለው የጨዋታ ስልት ለቪክቶር ጋዮ ኮሬሽ በጣም የሚስማማ አጨዋወት ማትስማ የሚበድል ይድላል አይ ማልስ ማማበት የለ አሁን በቃ ትልቅ መነጋገሪያ የሆኑት ወይም ትልልቅ አቅም አላቸው ተብሎ የሚጠቀሱት አጥቂዎች እነዚህ ናቸው። በአብዛኛው እውነት ለመናገር ሽፍትን ቢደረግ ማለት ጎይኮሬሽ ወደ አርሰናል ቢሆን እንደገና ሼሽኮ ወደ ሊቨርፑል ቢሆን የሆነ አሁን ከተጠሩት ክለቦች ውጭም ቢሆን ልንስማማ የምንችልበት ነው ብዬ ነው ማስበው። ጨዋታ ባህሪያቸው አሁን በተደለደሉት ክለቦች የበለጠ ይስማማል፣ ይደምቃል ነው እንጂ ወደ ሌላም ክለብ ቢሄዱ ከተጠቀሰው ክለብም ውጭ ቢሄዱ አቅማቸውን ለማውጣት ላይቸገሩ ይችላሉ ከሚል ሀሳብ ነው ከዛ በመነሳት ነው። ስለዚህ አሁን ያሉት አጥቂዎች ማን ለማን ነው የትኛው ተጫዋች ለየትኛው ክለብ የበለጠ ተስማሚ ናቸው የሚለውን ስናይ ቆይተናል አድማጮቻችንን በጣም አድርገን እናመሰግናለን ጥሩ ጊዜ ነበረ አብረን ያሳለፍ ነው እንገናኛለን ደግሞ እንገናኛለን ብዙ አዳዲስ ነገሮች ይሰማሉ እመኝኝ የሚሰሙትን ነገሮች በሙሉ ይዘን ደግሞ እንመጣለን። እናንተ በያላችሁበት ሰላም ሆኑልን፣ እኛም በጥረታችን ጠቅተን አዳዲሶቹ መረጃዎች ቶሎ ቶሎ ለእናንተ ይዘን ለመምጣት ያብቃን። ኢትዮጵያ ለዘለ ዓለም ትኖር።